ሰራተኝነት ያቆየች ቢሆንም ኑሮ ባለመመቻቸቱ ወደ እናቷ ቤት እንድትመለስ ግድ ሆኖባታል። አሁን ከእናቷ ጋር ኑሯን እየቀጠለች ቢሆንም በነጫኔና በናለልኝ አማካኝነት ከእናቷ ጋር እንደምትኖር ወሬ ደርሷቸዋል። አባቷ እሷን ፍለጋ መጥተዋል። በአሸናፊ አማካኝነት ካለችበት እንድትርቅና አባቷ እንዳያገኟት ቢያስቡም በስተ መጨረሻ ልብሷን ጠቅላ አባቷን ለማምለጥ እየሞከረች ሳለ አባት ግን ከወደ መስኮቱ ነው ተመልክተዋታል አባትም ክፉኛ ወደ እሷ አፍጥጠውባታል ሰላም ጤና ይስጥልን ውድ የቻናል የቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል ስልሳን የምናይ ይሆናል ለልኝና ቶ ጫኔ ስለ አደይ ጉዳይ የሚያወሩትን ነገር አሸናፊ ስለሰማባቸው በጣም ተናደዋል ይኸው ወዳጅ መስሎ ሚስጥራችንን ወሰደብን ማለት ነው። እኒኮ እንደዚህ ጉድ ይሰራናል ብዬ አላሰብኩም ነበር እየተባባሉ ነው። ብም ወደ ደመቀና ወደ ንጉስ በመሄድ አደይ ገጠር እንደሄደች ሰምታችኋል ወይ? ካለችበት ሄደን እንጠይቃት በብዙ ነገር ተበድራን የሄደችው ይቅርታ እንጠይቃት እያለ ነበረ። ንጉስም አዎ ካለችበት ከገጠር ልናመጣት ይገባል። ደመቀ ምን አለህና ነው እዚያ አምጥተህ ምን ልታደርጋት ነው? በምኑ ገንዘብ ነው እያለ ንጉስን እየተናገረው ነበረ። በቃት ስገብገብ ስንመጣ እንሞላዋለን በማለት ይናገረዋል። ሊዱም ከዚህ ከሚደብረኝ እናንተን ተከትዬ ገጠር መግባት ይሻለኛል አለችው። በጧ ሊዱም ሻንጣ ምናምን አኔ ዝሙ እያለች ነው። ቫኬሽን ሳይሆን አደይ ልንጠይቅ ነው ባክሽን፣ አትቅበጭ በማለትም ይናገራታል። እሺ ናወልን ለማንትተነ የምንሄደው አለች ሊዱም። የዛን ሰይጣን ስማታንሽብኝ አሁን ጊዜ የለንም በማለት በቁጣ ይመልስላታል። ብርሃኔ በጭፈራ ላይ ሳለች አሸናፊ እየሮጠ ወደ ቤታቸው ይገባል። በደህና አይደለም እያሉት ነው። አባታቸው የአደይን መምጣት ስለሰማ አደይ ከዛ ቤት መውጣት እንዳለባት እየተናገረ ነው። እንዴት ሰማ? በምን አማካኝነት እያሉ ነው። እዚህ አካባቢ ጠላ ቤት ነበረ፣ ምናልባትም ወደዛ ሲመላለሱ ይሆናል ያዩሽ በማለትም ይናገራል። አሸናፊም የአደይ አባት እንደሚመጣ እርግጠኛ ሆኖ ነበር የነገራቸው። ምክንያቱም እሱ ነበር ያወራቸው ድምፁን ቀይሮ እናትም ምን ማድረግ እንዳለባቸው ተጨናነቁ። በቃ እሱ መጥቶ እስከሚሄድ ድረስ የሆነ ቦታ ተደበቂ በማለት ልጃቸውን እየመከሩ ነበር። እናትም እንዳይርባቸው ምግብ አዘጋጅተው ወዲያውኑ መውጣት እንዳለባቸው እየመከሩ ነበረ። እኔስ አንዴ ፈተና በስቷል፣ እባክህን ይችል ልጅ አሽሽል እያሉ ነው። ታዲያ በተነጋገሩት መሰረት ወዲያውኑ ታይዘው ተያይዘው ሶስታቸውም ወደ ውጭ ይወጣሉ። የሰራተኝነትን ቦታ የተካችው ቤዛም የነባርኮትን እናት አላስደሰታቸውም። አደይን ታውቂያታለሽ ወይ? እንዴት አይነት ክርክም ልጅ መሰለች፣ የስነ ስርዓቷ፣ የሙያዋ እያሉ እየነገሯ። ታዲያ ላደይ የሚያቀርቡት አድናቆት ቤዛና አበሳጭቷታል። በቃ ቡናው አልተመቸወትም ማለት ነው፣ በማለትም ከተቀመጠችበት ተነስታ ቡናውን ትታ ልትሄድ ነበረ። ምነው ነው ይህም ስራ ሆኖ ቡናውን ትተሹ ልትሄድ ነው እንዴ? በማለት ነባርኮትናትም በጣም ተበሳጩባት። ባርኮትም እማዬ በጣም ይቅርታ አደኝ ስለለመድሻት ነው እንጂ ቤዛም እኮ በጣም ጎበዝ ሰራተኛ ናት በማለት ሲናገር ቤዛ በጣም ተናደደች። ሰራተኛ በማለት መለሰች። አዎ ሰራተኛ ስራሽን ትረሻለሽ እንዴ አሉ የባርኮት እናት። ነስራት እንኳን ባይኖርሽ እንደ ሰራተኛ ጸጉርሽን ልታስተካክይ ይገባል። ጥፍርሽንም ቁረጭ። የምትቀባቢውንም ነገር ወደዛ በይ። ማታ የበላሁት እንጀራ ሎሽን ሎሽን እያለኝ ነው። ዛም አያ ሄደ ለ እናትህ እንዴት አድርጋ እንደምታብሽ አቅጠኝ ሁሉ የአንተ ስራ ነው በማለት እሱን ተቆጣቸው። ቤዝዬ ይቅርታ እንደዚህ ይሆናል ብዬ አልጠበቅኩም ነበር በማለት ባርኮቴም ይመልስላታል። ፍቅርም መታ ከእናቴ ላይ ምን አንጠለጠለች ስራ ሽንዝ ብለሽ አርፈሻ ትሰሬ ወይ በማለት ትናገራታለች። ባርኮትም ስለ እኔ ህይወት አይመለከትሽም ለምን እንደዚህ ትናገሪያታለች በማለት ይቆጣታል። በቃ የራሳችሁ ጉዳይ በማለት ትታቸው ትሄዳለች። የዛም ባርኮትን ገንዘቡን እንዲሰጣት እያጨናነቀችው ነበረ። እኔ ኮ እናትሽን አስተዋውቂኝና በኋላ ሰጥሻለሁ ብዬሻለሁ። ደግሞ እናትሽን አስተዋውቂ ስልሽ ደስ ሊልሽ ይገባል እንጂ ለምን ይከፋሻል? እሷም እኔ ኮ ነገ የማገባህ ባሌ ነህ፣ በዚህ ልክ ለምን አታምነኝም? እያለችው ነው። አይ ማመን አለማመን የራሱ ጉዳይ ነው። ለማንኛውም ቤተሰቦችሽን መጀመሪያ ልታስተዋውቂኝ ግድ ይልሻል እያላት ነው። የኔና ያንተ የትዳር ጉዳይ ጥያቄ ውስጥ ገብቷል እናትህ ሰራተኛ አገባለው ብትል የሚቀበሉ ይመስልሃል? በማለት እየጠየቀችው ነበረ። ባርኮትም ይሄ ጉዳይ እንደማያስጨንቀው ይመልስላታል። ቤዛም በሀሳቡ ደስተኛ ባትሆንም የግድ እናቱን መጠየቅ ስላለበት ወደ እናቱ ቤት ሊሄድ ሲል ቤዛን ሰላም ብሏት ሲሄድ እናቱ ግን ቡና ፌቤልስ ጭራሽ ትጠቃቀፊልኛለሽ በማለትም ይቆጣሉ። እናቴ ምንም አላደረግኩም እኮ ከፍቷት አይቼ ለአጽና እናት ነው በማለት ይመልሳል እርግጠኛ ነ ግን ባርኮቴ በማለትም ቤዛን ይጠይቋታል ቅድም በተናገርኩሽ ምናልባት ከፍቶ ሲሆን እንዴ ይላሉ ታዲያ እሷም እናቷ እንደናፈቀች መለሰችላቸው የኔ ልጆች እኮ ነይ ነው እንጂ ናፍቀሽናል ብለውኝ ያውቁም በማለትም ይናገራሉ አደይ አባትም ከነጫኔ በመደውል አደይን ይዘው እንዲጠብቋቸው ትእዛዝ አስተላልፈዋል ታዲያ የአሸናፊ ሳያሸሻት እንድረስባት በማለት አደይ ለመያዝ እየተሯሯጡ ነበረ። ለምለምና ኤላ ወደ ነባርኮት ቤት እየሄዱ ሳለ ከመንገድ ከባርኮት ጋራ ይገጣጠማሉ። እናታቸው እንደመጣችም ይነግረዋል። ቤዛን እንዴት አደረግካት እያለ ኤላም እየጠየቀው ነበረ። ያው በአደይ ቦታ ተተክታለች በማለት ይመልስለታል። ሰራተኛ ሆነች ማለት ነው እያለች ለምለምም እየሳቀች ነበር። ባርኮትም ለጊዜው የወሰድኩት አማራጭ እንደዚህ ነው፣ በቀጣይ ግን ወደ እናቷ የምትመለስ ይሆናል። ባይሆን ይህ ጥሩ ሀሳብ ነው። አብሬህ እንድሄድ ከፈለክም አብረን እንሄዳለን በማለት ኤላ ከባርኮት ጋር መሄድ እንደሚፈልግ ይነግረዋል። ለምለም ግን አንተ ደግሞ ምን ትሰራለህ? ለምንድነው የምትሄደው? አለችው። ታዲያ እነ ለምለም ወደነ ባርኮት ቤት ሲሄዱ እሱ ወደ እናቷ ቤት ነበር የሄደው። አደይም ከሚፈልጓት ሰዎች ለማምለጥ እሩጫ ላይ ናቸው ከርቀት የተመለከቷቸው አልልኝና ጫንም ይደርሱባቸዋል። ታዲያ በመንገዳቸው ላይ ተሰናክላ የወደቀችው ብርሃኔ ላይ ይደርሱባቸዋል። አደይ መታለች አይደል አሁን የትሄደች በማለትም እሷን በጥያቄ ያፋጥጧታል። እዚህ ምን ትሰራለች ደግሞ ምን ነው ገና ለገና ከተማ ስትሄድ እህትሽን ከአድሻት ማለት ነው በማለትም ይናገራታል ነው ጌታ ልጅ አግብተሽ ኑሪ በተባለች እሷ ግን አሻፈረኝ አለች በማለትም አቶ አለልኝ ይናገራሉ። እሷ የጌታውን ልጅ አገባች ማለት እኔም አንችን ብዙ ልጅ አስወልድች ነበር በማለት አለልኝ ብርሃኔ ማግባት እንደሚፈልግ እየነገራት ነበረ። እሷም ዞር በልልኝ ከመንገዴ በማለት ገለባብጣቸው ትሮጣለች። አሸናፊ ማዴና ብርሃኔን ሸኝቷቸው ወደ ቤቱ ይመለሳል። ላና ለምለምም ወደ ቤት ሲመለሱ ቤዛ ቤት እያጸዳች ነበረ። ኤላ በማለት ኤላ ላይም ተጠመጠመችበት። በዚህ የተናደደችው ለምለምም ስራው ላይ የነበርሽ ነው እምት መስሌው አእምሮ ብሻል በማለት ትላከፋታለች። ለምለም ቅናት ስላደረባት ዘላ ስለተንጠለጠለችባት ቤዛ በጣም ተበሳጭታባታለች። እናትም እንግዶች መጥተው እንዴት ትጠርግባቸዋለች በማለት ይቆጧታል። በኋላም ለምለም ቡናውን ስታፈላ በጣም ስነስርዓትሽና አቀማመጥሽ ደስ ይላል፣ ቆንጆ ቡና አፈላሽልኝ በማለት ለምለምንም እያመሰገኗት ነበረ። ብርሃኔና አደይም ወደ ውጭ ወጥተው ጋራ ስር ናቸው። ስለ አባታቸውም እየተነጋገሩ ነበረ። አባት በኖሬ ብዬ ቀና ነበረ፣ የእኛ አባት ግን ካላ ይቆጠርም እየተባባሉ እርስ በርሳቸው አባታቸው ክፉና ፍቅር ሰጥቶ ባለማሳደጉ እየወቀሱት ነበረ። አደይም ብርሃኔን ይህንም ቦታ ተክተሽ ከእናቴ ጎን እንድትሆኝ አደራ በማለት እናቷን እንድትንከባከባትና እንድታግዛት እየመከረቻት ነበረ። ብርሃኔም ሁልጊዜም ቢሆን ከእናቷ ጎን እንደምትሆን ቃል ትገባላታለች። አደይና ብርሃኔም እዛው ጋር አስር እንዳሉ አሸናፊ መ ጫኒና ልልኝ ወደ ቤታቸው ተመልሰዋል። እኛም ወደ ቤታችን እንመለስ በማለት ወደ ቤታቸው ይመለሳሉ። አባታቸውም ከና ልልኝ ቤት ሄዶ ለምንድነው አደይን ይዛችሁ ጠብቁ ብያችሁ አልነበረም? እንዴት አላመጣችኋትም? በማለት በቁጣና በብስጭት ይናገሯቸዋል። አሁንም አደይን ከገባችበት ገብታችሁ ካላመጣችሁ የሚጠብቃቸውን ዋጋ በኋላ ታያላቸው፣ ከነዘር መንዝራቸው አሳያቸዋለሁ በማለት አባትም ይዝቶባቸዋል። እሺ ፈልገን እናመጣለን በማለት አለልኝና ጫኔም ቃል ይገባሉ። ድሟን ተከትላ ገጠር የገባቸው ሊዱም መንገዱ ከብዷት መኪናው ገጭ ገጭ ሲል በጣም አንገላቶኛል፣ ደክሞኛል፣ አንደርስም ወይ በማለት በየመንገዱ እየተቀመጠችባቸው ነው። ጉስ አደግን ይህን ሁሉ መንገድ ተጉዛ ነው እንደመጣችሁ እያለ ነው ደመቀ ዴቭ ግን አሁን አንተን ስታይ የምትመለስ ይመስልሃል በማለት እየጠየቀው ነበረ። እንደውም አዴ ወንድሜን ስታየውማ በጣም ደስ ይላት ይሆናል አለችው። ብቻ ሁለታቸው በዚህ መልኩ ጭቅጭቅ ይጀምራሉ። አሁን ደግሞ እዚህ መተን እንጨቃጨቅ እንዴ አረባካችሁ ዝንበሉ መሽቶብናል፣ መንገዳችን እንሄድ በማለት ሊዱን እያገዟትና እየደገፏት የጀመሩትን ጉዞ ይቀጥላሉ። የሰራተኝነትን ቦታ የተካችው ቤዛም ከፍቅር ጋር ሰቅና ንቆ ነዋል። ተነሽ መኝታ ክፍሉን ላጸዳ ነው ብትላትም ዞርቤ ልተኛበት ሌላውን ስሪ በማለት በትክክልም ሰራተኛ አድርጋ እያሽከረከረቻ ትገኛለች። እሺ ከአንቺ የማወራረደው ሂሳብ አለኝ ብላታለች ቤዛም። ባርኮትም የቤዛን እናት ለመጠየቅና ያለውን ሁኔታ ለማጣራት ቤታቸው በር ላይ ሆኖ ለእናትሽ እንደምመጣ ነግረሻቸዋል ወይ በማለት እየጠየቃት ቢሆንም እሷ ግን እንዳልተናገረች ነበረ የመለሰችለት። እና ደይም አባታቸው ስለመጣባቸው ሽብር ውስጥ ሆነዋል። ምንድነው የምናደርገው ቢመጣብን እያሉ ነው። እናት አሸናፊ ተሎ መውጣት ይኖሩብናል ሳይደርሱብን በማለት ተያይዘው ሊወጡ ሲሉ አባት እንደደረሰባቸው ብርሃን በድንጋጤ ትናገራለች። ምንም እንኳን ሴኮንዶች ልዩነት ቢኖርም አደይን ማስመለጥ ችለዋል። እነሱ ላይ ግን ደርሶባቸዋል አባት። ሁላቸውም በድንጋጤ የሚይዙት የሚጨብጡት አጥተዋል፣ የሚመልሱትም ግራ ገብቷቸዋል። በተለይ አሸናፊ ጋሼ እንዴት መጣህ እያሉት ነው። አባትም መርበትበታቸውን አይቶ እህትሽ የት ሄደች በማለትም ብርሃኔን ያፋጥጧታል። እህትሽ የት ናት ያለችው በማለትም በጥያቄ ያጣድፏታል። ብርሃኔም እህቴ ኩዝ የለችም በማለት ብትመልስላቸውም እሳቸው ግን ሊያምናት አልቻሉም። እሺ እኔን ሟሸት አይሰለችሽም እናትሽ የታለች በማለት ይጮሃሉ። እናትም ከተደበቁበት ወጥተው ምን ፈልገው ነው በማለት ይመልሳሉ። አንቺን ማማን የፈልግሻል የታደረሻት የታደረግሻት በማለት እያፋጠጡ ነው። እኔ አላውቅም የት እንደደረሰች ያየሁት ነገር የለም በማለት እናትም ይሸመጥጣሉ። እነ ጫኔ እዚህ እንደገባች አይተዋታል። የት እንደነበረች አላውቅም። አሁንም መታ ነበረ ሄደች፣ የት እንደምትገባ አላውቅም በማለት እናትም ጉዳዩን ይደብቃሉ። አደይ ግን እየተሯሯጠች ነበረ አባቷን ለማምለጥ። አደይም ዛፍ ስር እንደተጠለለች አባት በመስኮት ሆነው ተመልክተዋታል። እንግዲህ የዛሬው ሰራተኛዋ አደይ ክፍል ስልሳ ይህንን ይመስል ነበረ። በቀጣይ ክፍል አደይ በተቀመጠችበት አባቷ ይደርሱባት ይሆን ወይስ ታመልጥ ይሆን? አብረን የምንመለከት ይሆናል። እንግዲህ ለዛሬው ይህን ይመስል ነበር። በቀጣይ